አሰላሙ ዓለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዙበይዳ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ገና አልሐምዱሊላሂ ሁሉ ሰላም ነው። ክርስቲያን ወገኖችም ሰላም ብያለሁ። የአዲስ አዲስ ሆናችሁ ላይክ፣ ሰብስክራይብ በማድረግ ተቀላቀሉ። አህለን ወሰህለን ብለናል ወደ ቤታችን። አዳዲሶቹ ደምራችሁ ኮሜንት አስቀምጡ ማለት ነው ኢንሻላህ ዛሬ በአዲስ ቪዲዮ መጥቼ ያለውን ያዳመጥኩት ነገር ለእናንተም ይጠቅማቸዋል ብዬ ነው ማለት ነው። የሰው ልጅ ከሞተ በኋላ ጥሩ ሽታ አለው ወይስ መጥፎ ሽታ አለው የሚለውን ነገር፣ ገራሚ ነገር ነው ማለት ነው። ኢንሻላህ አላህ ሱብሃነሁ ወተዓላ ይህንን ደግሞ አዳምጠን ደግሞ በምንሰራቸው ነገር ከይር ነገር የበለጠ ደግሞ ልንሰራ እንችላለን ብዬ አስባለሁ ኢንሻላህ ይህን ነገር እናንተም ትካፈሉታላችሁ ብዬ ነው፣ ይጠቅማችኋል ብዬ ነው ነው እንሻአላ ወደ ቪዲዮ እንሄዳለን ማለት ነው። እንሻአላ አዳምጡት ማለት ነው። ጀናዛ ለሳይ ሶስት ቀን ረቀድ ኦርዋት ይበር ከሆነ እንትም በኋላ ጠረኑ ይቀየራል ተብሎ ነው የሚታሰበው። ግን በቃ ጥሩ ሽታ ሲባል ደግሞ እንሰማለን እና ኢዚ ትሪል የምር ጀናዛ በጣም ጥሩ ሚስክ ሳምቲንግ ሽቶ ምናምን እንደዛ ሊሸት ይችላል በጣም ቤቱ ደስ ሲል እዚህ ጋር ሰው የሚንጫጫው ላይ አይደለም። ቂያስ ወይ ኑሩ ዱንያ ላይ የሰራው አንድ ፈሳሽ የሚባል ነገር አይኖርም። እኛ እኮ በጣም አላህ እኮ አይባችን ሰትሩናል። ሱብሃን አላህ አናመሰግንም እንጂ ግን እነሰቱ ስንቱ ውሀ በሽንት ቢብሉት በትቡ ስንት የሚገለገል አለ በስንት ሚሊዮን ብር አስቀይሮ ኢንና ሊላህ ሱብሃንአላህ ላ ያ ረቢ ምስጋና አልሐምዱሊላህ ወላሂ አላህን እናመሰግናል። ስለዚህ ይታወቃል በቃ በደምብ ግን አስተኝተው ያለው ጠረኑ እንዲሁም ደግሞ አሉ ስም አይጠቀሱ ሰዎች በጣም እንደ እንትን ተይዞ ለመገላገል በቃ ከቦታው ስትሄድላቸው ጠረኑ መጥፎ ሆነ ማለት ነው፣ ጠረኑ መጥፎ ነው ማለት ነው እኔ ማነኝን ይጥላል ወደ ራስ ተመለሳል። እና ብዙ ጊዜ ጀናዛ ጣም ክበር በቃ አንዳንዴ ደግሞ ራስ ብቻ የምትሸፍኑ ጀናዛ አለ። ራስ ብቻ ትልቅ ለምን አይሆንም? በቃ ሁሉንም ታስወጣና ራስ የምትካድመዋል። ኦኬ። ከኔ በለጠ ምንም ያሉን ያልታመመ ምን ያላለ ያው ብዙ ጊዜ ጥቁር የሚሆነው ወይ አራት ወር ወይ ሶስት ወር ወይ ሁለት ወር ወይ ደግሞ አስር ቀን እንደዚህ ጀናዛ ይመጣል እ ብዙ ጊዜ በእንደዚህ ጀናዛ እንዲሁም ገና ካፍሩ ወይ ሲድሩ ሲነካው ወዲያውም ይቀይራል ጀናዛ ቤት ባይቀይር እስኪገባ ለእህድ ውስጥ እንደ የተቀየረ ሰው ጉንዳን ጌት እንደመጣ

በጣም ከበሩ፣ በጣም ሱብሃንአላህ። ስለዚህ በጣም ብዙ አይነት ያጋጠማል፣ በጣም ብዙ አይነት እንደው ምናልባት አሁን እንደዚህ የከፋ ነገር ስታይ ምናልባት ስቶሪያቸውን አጥንተ ምናምን ለእንደዚህ አይነት ነገር አሁን ለምሳሌ ቅድም የጉንዳኑን ኬዝ አለን፣ እንዳስገባችሁት ቀጥታ እሱ ተቀበላችሁ ምናምን፣ ሌላም ነገር ይኖራል ና እንደው እንደዚህ አይነት ተደጋጋሚ ታሪክ የምታይባቸው ሰዎች በህይወት እያሉ የሚያመሳስላቸው ነገር የነበረ ይሆን? ምንድን ነው እሱ እሱ ምን መሰለህ፣ አላህ መገዛት አንድና አንድ ነው መሆን ያለበት። ዱንያ እንደፈለገች ትመጣለች። አሁን ባትመጣ በኋላ ትመጣለች። ልጆች አሉክ፣ የልጆቹ ዱዓ ያመጣዋል። ዱንያ፣ ለዱንያ ምንም መጨነቅ አያስፈልግም። አንተ አንተ ለሊላህ ተዓላ በለ፣ ለአላህ ስራ፣ አላህ ያመጣዋል። ቄጠ ቄጥም በቃ ለዲን እየለፋ ነው፣ ሙጃሂድ እያረክ ነው፣ ወላሂ ያመጣዋል ካላ ተስፋ ለመቁረጥ ጤነኛ ሁናል። አላን ታመሰግናል። ታማል ስለቻልክ ነው አላህ የሰጠ፣ ካልቻልክ አይሰጠም አላህ። ልጆች አለህ ሚስት አለህ መቻል አለብህ። እያውን በቀብር ቦታ አለ ቁሽሻ ልትመጣ ትችላለህ። ጀለቢያ ሊበላሽ ይችላል። እናም እናውን ቀብሬ ነው የምትቱት። አዎ እሱ ላይ የነበረ ሰውዬ ማለት ነው ሱብሒቱ ሰግዶ ወላ ቁጭ ባለበት ሞተ። እዛው መስጂድ ውስጥ በቃ መስጊድ ውስጥ ጥግ ላይ ቁጭ ብሎ ሞተ ተብሎ ተደወለ። ልጆቹ ተረባብሸው አሉ። እንዳታለቅስ ነው ያልኩት፣ ወላ አታልቅስ አልኩት። ልብስ አስወልቄ ሳይሆን የሰውየው ኑር ኑር እንዳይመስል መስጊድ ውስጥ ሁሉም ምስኪን እንደ ረመዳናችን እንዲል ልንጾም ነው አሉ።